ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንውላችኋል። ስድስት ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። በተለያዩ ዘገባዎች ለሁለት ሰዓታት ያህል ቆይታ እናደርጋለን። ተመልካቾቻችን አሸናፊ እንዳለና ማህሌት ታደለ ዜናዎቹን እንመራለን። የስድስት ሰዓት አበይት ጉዳዮችን እናስቀድም። በአፍሪካ ከግጭት በኋላ የማረጋጋትና መልሶ ግንባታ ዓለም አቀፍ ስልጠና በአዲስ አበባ እየተሰጠ ነው። በአርብቶ አደር አካባቢ ውስጥ በሚከናወኑ ስራዎች የባለድርሻ አካላት አጋርነት ሊጠናከር እንደሚገባ ተጠቆመ። ከውጭ ቮሎድሚር ዜለንስኪ በሀንጋሪ ቡዳፔስት ፕሬዚዳንት ዶናልድ ትራምፕና ፕሬዚዳንት ቭላዲሚር ፑቲን ለመቀላቀል ዝግጁ መሆናቸውን አስታወቁ የሚለው ይዘናል። ተመልካቾቻችን በዜና ኢትዮጵያ ከዚህ ከዋናው ስቱዲዮ ከያዝናቸው ጉዳዮቻችን ባሻገር በቀጥታ መስመር ሪፖርተሮቻችን እየገቡ ተጨማሪ መረጃዎችን ይሰጡናል። በዚህም መሰረት በአፍሪካ ከግጭት በኋላ የማረጋጋትና መልሶ ግንባታ ላይ ትኩረት ያደረገ ዓለም አቀፍ ስልጠና እዚህ አዲስ አበባ ላይ የተሰጠ ነው። ስልጠናው ዓላማው ምንድን ነው? ምን ይመስላል? የሚለውን ቶማስ ሀይሉ እየተከታተለ ነው የሚገኘው። ሙሉ መረጃውን ቆየት ብሎ ያጋራናል። በሌላ በኩል ደግሞ ሌላኛው ባልደረባችን ተመስገን ተስፋም እንዲሁ በቀጥታ መስመር አት ሀገራችን ላይ ይገኛል። የመስኖ ልማትን እንደ ሀገር ከተረጂነት ለመላቀቅ ያለውን አበርክቶ በተመለከተ እንደሚሰራ የተጠቆመበት ሀሳብ አለ። እዚህ ጉዳይ ላይ ተጨማሪ መረጃ ይዞ እየጠበቀን ነው የሚገኘው። በአርብቶ አደር አካባቢዎች በሚከናወኑ ስራዎች የባለድርሻ አካላት አጋርነት ሊጠናከር እንደሚገባ ደግሞ የኃይለ ማርያምና ሮማን ፋውንዴሽን በደቡብ ኦሞ ዞን በሚያከናውኗቸው ስራዎች ላይ የምክክር መድረክ እያካሄደ ነው። ሚካኤል ገዙ እየተከታተለው ነው። ሙሉ መረጃውን ቆየት ብሎ ያጋራናል። በቢዝነስ የመረጃ ሰዓታችን ደግሞ ሳምሶን ገድሉ ይገኛል። የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የበጀት ዓመቱን እቅድ አስመልክቶ ውይይት እያደረገ ነው። ሙሉውን ከሳምሶን ገድሉ በቢዝነስ ዘገባ ሰዓታችን እንሰማለን። ብሩክታዊት አስራት ደግሞ የኢትዮጵያና የቻይናን የንግድና ኢኮኖሚ ትስስርን ዓላማው ያደረገ ጉባኤ እየተካሄደ ነው። ጉባኤውን ተከታትላለች። ሙሉውን ከእሷ እንሰማለን ቆየት ብለን። በአዲስ አበባ ከተማ አስተዳደር የገቢ አሰባሰብ ምን ደረጃ ላይ ይገኛል? መቅደስ እንዳለ የያዘችው መረጃ ነው። ሁሉንም ሪፖርተሮቻችንን ቆየት ብለን እናገኛቸዋለን። ከዜና ኢትዮጵያ ጋር አብራችሁን ሆኖ ተመልካቾቻችን ወደ ቀዳሚ ጉዳይ እናልፋለን። በአፍሪካ ከግጭት በኋላ የማረጋጋትና መልሶ ግንባታ ዓለም አቀፍ ስልጠና በአዲስ አበባ እየተሰጠ ነው። ስልጠናው የውጭ ጉዳይ ኢንስቲትዩት ከሮማንያ የውጭ ጉዳይ ሚኒስቴር ጋር በመተባበር የተዘጋጀ ሲሆን በመርሃ ግብሩ ከአፍሪካ የተውጣጡ ዲፕሎማቶች፣ ፖሊሲ አውጪዎችና የሰላም ግንባታ ባለሙያዎች ተሳትፎበታል። ስልጠናው በድኅረ ግጭት መልሶ ማገገም የማቋቋም አቅም ማጎልበትና የሀሰተኛ መረጃን መዋጋትን በተመለከተ ልምድና ተሞክሮ ለመለዋወጥ ያግዛል ተብሏል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ቶማስ ሀይሉ ነው። በቀጥታ መስመራችን ላይ ያለ ቶማስ፣ እንደምን ውለሃል? በአፍሪካ ከግጭት በኋላ ማረጋጋትን ለማምጣት እንዲሁም መልሶ ግንባታን ለማጠናከር ምክክሩ ምን ያህል ያግዛል ያለውን አጠቃላይ እንድምታ አጋራ ነው አመሰግናለሁ። አፍሪካ በግጭት እንዲሁም በሰላም ጦት የምትፈተንባቸው ጊዜያት በርካቶች ናቸው። በቅርቡ እንኳን በደቡብ ሱዳን፣ በሱዳን በተለያዩ ቦታዎች ላይ እነዚህ ግጭቶች ይከሰታሉ። እነዚህ ግጭቶች ከተከሰቱ በኋላ ታዲያ በማህበረሰቡ ላይ የሚጥሉት ጠባሳም ከፍተኛ ነው። እነዚህን ችግሮች ለመፍታት እንዲሁም ደግሞ እነዚህን ችግሮች ከተከሰቱ በኋላ እንዴት ነው በየፈርጁ ተደርገው ሊፈቱና መፍትሄ ሊሰጣቸው የሚለው ሁልጊዜም አሳሳቢ ነው። ስለዚህም በዛሬው ከትላንትና ነው እየቀጠለ ነው። በእርግጥ የዓለም አቀፍ ግጭት ማስወገድ እንዲሁም ደግሞ ከግጭት ተያያዥ ጉዳዮችን ከመከላከል አኳያ እንዴት መወጣት እንችላለን የሚለውን ታሳቢ ያደረገ ስልጠና ውክክር እየተደረገ የሚገኘው እንግዲህ የኢትዮጵያ የውጭ ጉዳይ ኢንስቲትዩት ከሮማንያም የውጭ ጉዳይ ሚኒስቴር ጋር በመተባበር ነው። ስልጠናው እንዲሁም ደግሞ ምክክሩ እየተደረገ የሚገኘው ዓለም አቀፍ ተቋማት እየተሳተፉበት ዓለም አቀፍ ባለሙያዎችን ጨምሮ ዲፕሎማቶችም እየተሳተፉበት ከመሆኑ አኳያ የተለያዩ ልምድ ልውውጦች ይደረጋሉ ተብሎ ይታሰባል የየሀገራቱ ልምድ ልውውጥ ቀርቦም ውይይት ይደረግበታል። ይህ ታዲያ ወደ የሀገራቸው ሲመለሱም የሀገራቸውን ነባራዊ ሁኔታ ታሳቢ በማድረግ ይሰራሉ እንዲሁም መፍትሄ ይሰጣሉ ተብሎ ይታሰባል። በተለይ ደግሞ በማህበራዊ ሚዲያ አሁን አሁን እየተከሰቱ እንዲሁም እየተስፋፉ የሚገኙ የግጭት ጠንሳሽ ጽሁፎች እንዲሁም ደግሞ የሀሰተኛ መረጃዎችን ለመዋጋትስ መንግስት ምን መድረግ አለባቸው? የህግ ማዕቀፍ የሌላቸው የማህበራዊ ሚዲያዎች ከመሆናቸው አኳያ ችግሩ ከጊዜ ወደ ጊዜ በተለይም ደግሞ እየስፋፋ መጥቷል። ፌስቡክን መውሰድ እንችላለን። የተለያዩ ሀገራት ላይ አመጽ ከማቀጣጠል እንዲሁም ደግሞ ችግሮች እንዲባባሱ ከማድረግ አኳያ ትልቅ ሚና ተጫውቷል። አሁን አሁን ደግሞ ቲክቶክን መነሳት ይችላል። ይህ ታዲያ በተጎጂዎች ላይ የሚፈጥረው እንዲሁም በዜጎች ላይ የሚፈጥረው ችግር በጣም ከፍተኛ ነው። እሱንስ የህግ ማዕቀፍ ከማዘጋጀት አኳያ ምን መደረግ አለበት የሚለውን እንግዲህ አራት ቀን ስልጠና ምክክር እየተደረገ ነው። ይህ ታዲያ በኢትዮጵያም እነዚህ አይነት ችግሮችን ለመወጣት እንዲሁም ደግሞ ለመቅረፍ ያላት ቁርጠኛነት ከፍተኛ እንደሆነ ተገልጿል። ይህም ታዲያ ከጎረቤት ሀገራት እንዲሁም ከተመሳሳይ ሀገራት ጋር ልምዷን ትለዋወጣለች እንዲሁም ደግሞ የሚከሰቱ ግጭቶችን ለማስወገድም የራሷን ሚና ትጫወታለች ተብሏል በመድረኩ። መልካም። እናመሰግናለን ቶማስ፣ ለመረጃው ጥሩ ጊዜ ይሆንልህ። በአርብቶ አደር አካባቢ በሚከናወኑ ስራዎች ተጨባጭ ውጤት ለማስመዝገብ የባለድርሻ አካላት አጋርነት ሊጠናከር እንደሚገባ ተጠቁመ። ኃይለማርያምና ሮማን ፋውንዴሽን በደቡብ ኦሞ ዞን በሚያከናውናቸው የልማት ስራዎች ውስጥ የባለድርሻ አካላት ሚናን ለማጠናከር ያለመ የምክክር መድረክ እያካሄደ ይገኛል። የኃይለማርያምና ሮማን ፋውንዴሽን ዋና ስራ አስፈጻሚ ሮማን ተስፋዬ በአካባቢው ያለውን ሀብትና እውቀት አቀናጅቶ መስራት ከተቻለ በአጭር ጊዜ ሁለንተናዊ ልማትን ማረጋገጥ ይቻላል ብለዋል። በተፈጥሮ ሀብት፣ በባህል፣ በእንስሳት ሀብትና በግብርናው ዘርፍ አካባቢው መቃቀም ያለው ቢሆንም ሀብቱን ተጠቅሞ የማህበረሰብ እድገትን ማረጋገጥ እንደሚገባም ተጠቁሟል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ሚካኤል ገዙ በቀጥታ መስመራችን ላይ ይገኛል። ሚካኤል እንደምን አለህ? በመድረኩ ላይ ቀደም ብሎ የተነሳውን ሀሳብ እያነሳን ነበር። ጠቅለል ያሉ ደግሞ ተጨማሪ መረጃዎችን እታደርሰን ትችላለን? መልካም አመሰግናለሁ። እንግዲህ የኃይለማርያምና ሮማን ፋውንዴሽን ከመንግስት ባለፈ በተለያዩ ጉዳዮች ላይ በመላ ሀገሪቱ በተለያዩ ጉዳዮች ላይ ይሰራል። እንግዲህ በዋነኛነትም የግብርና ትራንስፎርሜሽን፣ የአካባቢ ጥበቃ፣ እናቶችና የእናቶችና ህጻናት ጤና፣ የወጣቶችና ሴቶች ኢኮኖሚ ማጎልበት ዋነኞቹ ናቸው። ዛሬ በዚህ እየተካሄደ የሚገኘው የአጋር አካላት ምክክር መድረክም በዋነኛነት ፋውንዴሽኑ ከሚሰራባቸው ጉዳዮች መካከል አንዱ በሆነው በግብርና ትራንስፎርሜሽን የአጋር አካላት ሚናን ማጠናከርና በተለይ በደቦ የ የአርብቶ አደሩን በግብርናው ዘርፍ ያለውን ተጠቃሚነት ማረጋገጥ ለማስቻል የግሉ ዘርፍ የመንግስት እንደዚሁም ደግሞ ማህበረሰብ ሚናን ማጠናከር ላይ ትኩረት ያደረገ ነው። እንግዲህ ደቡብ ኦሞ ዞን እንደሚታወቀው ሰፊ የመልማት አቅም እንዳለውም የፋውንዴሽኑ ዋና ስራ አስፈጻሚ ወይዘሮ ሮማን ተስፋዬ አንስተዋል። በባህል በግብርና፣ በሌሎችም ዘርፎች ትልቅ አቅም ያለው ነው። እንደነ የወይጦና ኦሞን የመሳሰሉ ሰፊ የመሬት ሊያለመው የሚችሉ የውሃ ሀብቶች አሉና እነዚህን ተጠቅሞ አርብቶ አደሩ ህይወቱ እንዲለወጥ ለማስቻል የአጋር አካላት በተለይ ምርምር አካላትንም ጭምር ሚና ማጠናከር ይገባል የሚሉ ሀሳቦች ተነስተዋል። በዚህ መርሃ ግብር ላይ እንግዲህ የደቡብ ኦሞዞን ዋና አስተዳዳሪ አቶ ማዕከል ማሊኮን ጨምሮ የጂንካ ዩኒቨርሲቲ እንደዚሁም ደግሞ የጎሳ መሪዎችና የማህበረሰብ ተወካዮች ተገኝተው ሀሳባቸውን እየሰጡ አካባቢውን በጋራ ማልማት በሚቻልባቸው ጉዳዮች ላይ ምክክር እያደረጉ ነው የሚገኙት። ይህን ጉዳይ በተመለከተ ሀሳብ እንዲሰጡን እዚህ እንግዳ ጋብዘናል። ከሀይለማርያምና ሮማን ፋውንዴሽን የግብርና ትራንስፎርሜሽን ፕሮግራም አስተባባሪ ናቸው፣ አቶ ተስፋይ ፍልሃ ይባላሉ። ተጨማሪ ሀሳብ ይሰጡናል። ለጊዜው አመሰግናለሁ። እንግዲህ ዛሬ የተካሄደ የሚገኘው የአጋር አካላት ምክክር ደቡብ መዞ እንደሚታወቀው ሰፊ የመልማት ሊለማ የሚችል መሬት አለው የውሃ ሀብትም አለው እና ይሄ የአጋር አካላት ምክክር ምን ውጤት ያስገኛል? ምንስ ይጠበቃል? እጅግ በጣም አድጋ አመሰግናለሁ። በዛሬው እለት በጂንካ ዩኒቨርሲቲ ቅጥር ግቢ ውስጥ ከጂንካ ዩኒቨርሲቲ ጋር በመተባበር እየተካሄደ ያለው የተቀናጀ የባለድርሻ ድርሻ አጋርነት ለደቡብ ኦሞ ሁለንተናዊ ልማት በምር መሪ ቃል ነው። ይህን ያልንበት ዋናው ጉዳይ የተለያዩ የባለድርሻ ድርሻ አካላት በደቡብ ኦሞ ሰፊ ስራዎችን ይሰራሉ። ጂንካ ዩኒቨርሲቲ በምርምርና በማህበረሰብ አገልግሎቱ ሰፊ ስራ ይሰራል። የጂንካ ግብርና ምርምር ማዕከል እንደዚሁ ይሰራል። እንደዚሁም የጂንካ እንስሳት ጤና ላብራቶሪ ማዕከል፣ በርካታ መንግስታዊ ያልሆኑ ተቋማት ኤንጂዎች ይሰራሉ። ብዙ የልማት አጋሮች፣ የግል ኢንቨስተሮች በሰፊው እየተንቀሳቀሱ ይገኛሉ። እነዚህ በሙሉ በየአቅጣጫቸው የሚያበረክቷቸው የማይተኩ ሚናዎች ግን መሰባሰብ፣ መቀናጀት እንዳለባቸው ሀይለማርያምና ሮማን ፋውንዴሽን ያምናል። በክልሉ ክልሉ የመልማት በተለይ ደቡብ ኦሞ በከፍተኛው የመልማት አቅም በግብርና እና ምግብ ዋስትና ዙሪያ ያለ ቢሆንም ያለውን እምቅ ሀብት በተቀናጀ መልክ በአጋርነት መንፈስ ህብረሰቡ እንዲጠቀም ተቋማት አጋር አካላት ማስቻል አለባቸው የሚል ጽኑ አቋም ስላለን ከጎሳ መሪዎች፣ ከማህበረሰብ ተወካዮች እንደዚሁም ደግሞ ከወረዳና ዞን መዋቅሮች እስከ ክልል መዋቅሮች በፌደራል ህዝብ ተወካዮች ምክር ቤት የአካባቢው የህዝብ ተወካዮች ሁሉ ሳይቀሩ የምርምር ተቋማት፣ የግብርናው ዩኒቨርሲቲው፣ እንስሳት ጤና ላብራቶሪው እንዲሁ ሌሎች በርካታ መንግስታዊ ያልሆኑ ተቋማት በጋራ በመገናኘት የባለድርሻ አጋርነት ቅንጅት እጅግ በጣም ወሳኝ እንደሆነ እንደዚሁም ደግሞ የደቡብ ኦሞን ሁለንተናዊ ልማት ማረጋገጥ የሚቻለው አብረን ስንሰራ ሁላችን የየድርሻችን እንወጣ ግን ስንቀናጅ በአንድ መንፈስ በአጋርነት መንፈስ ስንሰራ ለውጡን ማምጣት እንደምንችል በማመን ነው። ስለዚህ ይ ኮንፈረንስ የሚሳተፉ ሰዎች ከዚህ በሚቀጥሉ ጊዜያት በዚህ መንፈስ ተነሳስቶ በአንድነት ሰፊ ስራ በአጋርነት ሰርተን የደቡብ ኦሞን ሁለንተናዊ ለውጥ እናረጋግጣለን፣ የመለምለታለን። በጣም አመሰግናለሁ። እንግዲህ በዚህ እየተካሄደ ያለው ምክክር ዛሬን ጨምሮ ነገም የሚቀጥል ነው የሆነው በአካባቢው በተለያዩ የልማት ጉዳዮች ላይ የአጋር አካላት ሚናን ማጠናከርና የማህበረሰቡን እድገት፣ ዘላቂ እድገትን ማረጋገጥ ማስቻል ላይ ትኩረት ያደረገ ስለሆነ እኛም ለአሁን ያለን መረጃ ይመስላል። በምሽት ደግሞ ሌሎች ተጨማሪ መረጃዎችን ለተመልካቾቻችን የምናደርስ ይሆናል። ሚካኤል አንተንም እንግዳንም ከለብነው የምናመሰግነው። መልካም ቀን የደቡብ ኢትዮጵያ ክልል የተጀመሩ የመስኖ አውታሮችን በአጭር ጊዜ በማጠናቀቅ ምርታማነትን ለማረጋገጥ እየሰራ መሆኑን ገለጸ። ተመስገን ተስፋዬ ዝርዝር አለው። አርሶ አደሩ ከዝናብ ጥገኝነት ተላቆ ምርታማነትን እንዲያሳድግ በሚደረጉ ጥረቶች ውስጥ የውሃ አማራጮችን በአግባቡ መጠቀም ቁልፍ ጉዳይ ነው። የተለያዩ የውሃ አማራጮችና የመሬት አቀማመጥ ባለበት የደቡብ ኢትዮጵያ ክልል አርሶ አደሩ መስኖን በመጠቀም ዓመቱን ሙሉ እንዲያመርት ታቅዶ እየተሰራ ይገኛል። የዚህ የለውጥ ስራ መርሃ ግብር አካል የሆነውና ከ300 በላይ አባወራዎችን ማስጠቀም የሚያስችል የቦሊቻ መስኖ አውታር በጌዲኦ ዞን ጩርሶ ወረዳ ተገንብቶ አገልግሎት መስጠት ጀምሯል። በማስጀመሪያ መርሃ ግብሩ ላይ የተገኙት በምክትል ርዕሰ መስተዳድር የዲላ ክላስተር አስተባባሪ እና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሆን ፍቅሩ የመስኖ ልማት እንደ ሀገር ከተረጂነት ለመውጣት ዋነኛ መፍትሄ መሆኑን ጠቅሰው በግንባታ ሂደት ላይ ያሉ ሌሎች ፕሮጀክቶችንም በአጭር ጊዜ ውስጥ ለማጠናቀቅ ይሰራል ብለዋል። እዚህ ክልል ላይ በርካታ መስኖ ስራዎች አሉን። በዋናነት ከያዝናቸው ናቸው ሶስት መስኖዎች አንደኛው ይሄ ነው። ሁለተኛው ጋሞ ዞን ላይ ያለ አለ። ሶስተኛው ባስኬቶ ዞን ላይ የጀመር ናቸው አሉ እነሱን የቀሩ ሁለቱን በጥቂት ቀናት ውስጥ እናስመርቃቸዋለን። ይህ በዚህ ዞን ላይ ካሉ የመስኖ ተቋማት ያለማጋነን እጅግ ሰፋ ያለ ፖቴንሻል፣ የተሰራ በኮንክሪት የተሰራ እና አመራር አግኝቶ ወደ ልማት እንዲገባ በትጋት የተሰራ ነው የሚል እምነት አለኝ። አርሶ አደሩ መኸርንና በልግን ብቻ ሳይሆን መስኖን ከምንም ጊዜ በላይ አጠናክሮ መውሰድ እንዳለበት በትኩረት የሚሰራበት ከመሆኑም አንጻር ነው። እንደ ደቡብ ኢትዮጵያ ክልል አምና የሰራ ነው ያለማ ነው ካለማ ነው ሀምሳ ፐርሰንት በመጨመር ከመቶ ሺህ በላይ ሄክታር በዘንድሮ ዓመት ለማልማት እቅድ ይዘናል። የውሃ አማራጮችን በአግባቡ በመጠቀም ምርታማነትን ማሳደግ ክልሉ ለገበያ የሚሆን ትርፍ ምርት በማምረት እንዲታወቅ ያለው አበርክቶ ከፍተኛ መሆኑንም ዶክተር መሪሁን አክለዋል። የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ በበኩላቸው ከቅርብ ጊዜ ወዲህ በመስኖ ልማት ላይ የተጀመረው ስራ አበረታች ውጤት እያስገኘ መሆኑን ጠቁመዋል። አገልግሎት መስጠት የጀመረው የቦሊቻ መስኖም የምግብ ዋስትናን ከማረጋገጥ አልፎ የአርሶ አደሩን የስርዓተ ምግብ ዘዴ እንደሚያሻሽል ነው የገለጹት። በምግብ ራስን ማረጋገጥ ብቻ ሳይሆን የተለያየ ቫራይቲ ምግብ ለመብላት ከተፈለገ የመስኖ አንዱ አጋዣችን ነው ማለት ጮርሶ፣ በዚያ አትታማም ሁሉም አይነት ሰብሎች ያሉበት ወረዳ ነው። ይህንን የውሃ ውሃን ደግሞ በመጠቀም የተሻለ የግብርና ስራ እንደምትሰሩም ደግሞ እኔ ከ57 ሚሊዮን ብር በላይ ወጪ የተደረገበት ይህ የመስኖ ፕሮጀክት ከዚህ ቀደም በአካባቢው ያሉ አርሶ አደሮች ዓመቱን ዝናብ ጠብቆ የሚያመርቱበትን ታሪክ በመቀየር ዓመቱን ሙሉ የሚያመርቱበትን እድል ይዞ መምጣቱን የአካባቢው አርሶ አደሮች ይናገራሉ። ክረምት ብቻ ነው እየሰራ ነበረ የነበረ። ዛሬ ደግሞ ያንን ደግሞ እንትን ሳንጠብቅ በጋ በጋ እንድንሰርተን ደግሞ እንድንለወጥ ዛሬ እድሎንሸ የሆነናል። ከዚህ በፊት መስኖ አልነበረን እግዚአብሔር ነው። አሁን ደግሞ እግዚአብሔር እንደ እግዚአብሔር ፍቃድ ሆኖ መስኖ እግዚአብሔር ለእኛ አዘጋጅቶ በዚህ በ2017 ጀምሮ የመጣው መስኖ ምክንያት እኛ አሁን ልማት ለመስራት እንኳ ተነስተናል። ከዚህ በፊት ካሮት ቀይስር እያለማን ነበር። አሁን ደግሞ ጎመን ለማልማት የጎመን ፍሬ፣ የጎመን ችግኞች ለማልማት አሁን ከፍተኛ ልማት ለማስራት ዝግጆች ነን። ከ78 ሄክታር በላይ መሬት ማልማት የሚችለው የመስኖ አውታሩ አርሶአደሩን ለረጅም ጊዜ እንዲያገለግል ከመጠበቅ ባሻገር የጋራ ሀብት የሆነውን ውሃ በፍትሃዊነት መጠቀም እንደሚያስፈልግ ተጠቁሟል። በበጀት ዓመቱ ከ100 ሺህ ሄክታር በላይ መሬት በመስኖ ለማልማት ታቅዶ እየተሰራ መሆኑን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀም። የመስኖ ልማት እንደ ሀገር ከተረጅነት ለመላቀቅ ያለው አበርክቶ የላቀ በመሆኑ የውሃ አማራጮችን በአግባቡ በመጠቀም ምርታማነትን ለማሳደግ እንደሚሰራም ተጠቁመዋል። ቢሮው ይህንን ያስታወቀው በጌዲዮ ዞን ጩርሶ ወረዳ ያስገነባውን የመስኖ አውታር ባስመረቅበት ወቅት ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ተመስገን ተስፋዬ ከወላይታ ሶዶ ስቱዲዮ በቀጥታ መስመራችን ላይ ይገኛል። ተመስገን እንዴት ውለሃል? በክልሉ የመስኖ ልማትን ውጤታማ ለማድረግ ምን አይነት ስራዎች እየተሰሩ ናቸው? የተነሱትን ሀሳቦች ጠቅለል አድርገህ አድርሰን። አመሰግናለሁ። በደቡብ ኢትዮጵያ ክልል የተለያዩ የውሃ አማራጮች አሉ። ወንዝን ጨምሮ ኩሬና ምንጮች ለመስኖ ልማት ከዚህ ቀደም አገልግሎት ላይ ሲውሉ ቆይቷል። ዘንድሮ በ2018 ዓ ም ደግሞ በተለየ መልኩ አምና የነበረውን እቅድ ከፍ አድርጎ በመያዝ ከ100 ሺህ ሄክታር በላይ መሬት በመስኖ ለማልማት የተሰራ መሆኑን ነው ቢሮ ያመላከተው። ከአምናው ተመሳሳይ እቅድ ጋር ሲነጻጸር በ50 በመቶ ከፍ ያለ እቅድ መሆኑን የቢሮ ኃላፊ ዶክተር መሪሁን ፍቅሩ በዚህ ወቅት አንስቷል። በዋናነት ይህ ቁጥር ከፍ ማለት የቻለው የመስኖ አውታሮች ወይም ተቋማት ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ መሆኑን አንስቷል። ከዛ ባሻገር ደግሞ ሶስት መሰረታዊ ምክንያቶች ለዚህ ቁጥር ከፍ ማለት በዋነኝነት እንደሚጠቀሱ ነው ያነሱት። አንደኛው በሀገር አቀፍ ደረጃ 2018 መጨረሻ ላይ ከተረጂነት ለመላቀቅ የሚደረገውን ጥረት ውጤታማ ከማድረግ አኳያ ክልሉ የራሱን አበርክቶ አስተዋጽኦ እንዲጫወት ከማድረግም ባሻገር ምርቶችን በማሳደግ በክልል አቀፍ ደረጃ የሚመረተውን ምርት ቁጥሩን ከፍ በማድረግ ከተረጂነት ለመላቀቅ የሚደረገውን ጥረት ለማገዝ ታቅዶ የሚከናወን ተግባር በመሆኑ እቅዱ ከፍ ማለቱን አያይዞ ገልጸዋል። ከዚያ ባሻገር አርሶ አደሩ ትርፍ ምርት በማምረት ለገበያ በማቅረብ ኢኮኖሚያዊ ተጠቃሚነቱን እንዲያሳድግ የማድረግ ሁለተኛው ውጥን መሆኑን አያይዞ የገለጹት ሶስተኛውና ሌላው ጉዳይ ደግሞ የደቡብ ኢትዮጵያ ክልል በይፋ በክልል ደረጃ ከተቋቋመ ሁለት ዓመት እድሜ አለው። ይህንን ከግምት ውስጥ በማስገባት እንደ አዲስ ክልል ሳይሆን በሀገር አቀፍ ደረጃ ትርፍ ምርቶችን በማምረት የሚታወቅ ከክልሉ የሚመረቱ ምርቶች ደግሞ የሀገርን ኢኮኖሚ የሚደግፉ መሆናቸውን በግልጽ ለማሳየት ቀጥሎ ባሉ ጊዜያቶች የአዲስ ክልልነት ጉዳይ ይቆምና ትርፍ ምርት በማምረት የሚታወቅ የደቡብ ኢትዮጵያ ክልልን በይፋ ለማሳየት በሚደረገው ጥረት ውስጥ ይህ ጉዳይ በመሰረታዊነት እንደሚሰራ አንስቷል። ይህንን ተከትሎ የመስኖ አውታሮችን ቁጥር የማበራከት ቀድሞ ያሉ የመስኖ አውታሮችንም እንደዚሁ የመጠገን ደህንነታቸው እንዲጠበቅ በደለል እንዳይሸፈኑ የማድረግ ስራ ተጠናክሮ እንደሚከናወን ነው የተመላከተው። በቀጣይ ጊዜያቶች ተጀምሮ ግንባታቸው ያልተጠናቀቁ በክልሉ በተለያዩ አካባቢዎች ያሉ የመስኖ አውታሮችንም በአጭር ጊዜ ውስጥ በማጠናቀቅ ወደ ስራ ለማስገባት በትኩረት እንደሚሰራ ተመላክቷል። ለአሁን ያለኝ መረጃ ይነን ይመስላል። ተመስገን ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። የተጀመሩ የልማት ስራዎችን በፍጥነት በማጠናቀቅ የኅብረተሰቡን ተጠቃሚነት ማላቅ ይገባል ሲሉ የሀረሪ ክልል ርዕሰ መስተዳድር ኦርዲን በድሪ ገለጹ። ርዕሰ መስተዳድሩና ካቢኔያቸው በክልሉ በግንባታ ሂደት ላይ የሚገኙ የተጠናቀቁና አዳዲስ ፕሮጀክቶች ላይ ላለፉት ሁለት ቀናት የመስክ ምልከታ አድርገዋል። በመስክ ምልከታው የገጠር ኮሪደር ሼዶች፣ የቅርስ ጥበቃ ስራዎች የመንገድ ፕሮጀክቶች የልማት ትሩፋት እንቅስቃሴና የመናኸሪያ አገልግሎት መስጫ ስፍራ ግንባታን ያካተተ ነው። የተጀመሩ የልማት ስራዎችን በፍጥነት በማጠናቀቅ የህብረተሰቡን ተጠቃሚነት ማላቅ እንደሚገባ ደግሞ ርዕሰ መስተዳድሩ ተናግረዋል። በምንፈልገው ልክና በምንፈልገው ደረጃ አልደረስንም፣ ቀሪ ስራዎች አሁንም ብዙ ነው ያሉንና ስኬታችንን አሁንም ቀሪ ስራዎች እንዳሉ እንደሚያሳይና የበለጠ ደግሞ ተግተን ከሰራን የበለጠ ውጤታማ ልንሆን እንደምንችል ማሳያ ስለሆኑ በስኬትም ሳንዘናጋ በጩኸትም ሳንረበሽ ያሉንን መልካም ነገሮች የበለጠ እያጠናከርና እየሰራን የህዝባችንን ሁለንተናዊ ተጠቃሚነት በሁሉም አካባቢዎች ፍትሐዊ በሆነ መልኩ በማረጋገጥ የሚያስችል ቁመና ስላለን እነዚያን ስራዎች እንግዲህ በቀጣይ ጊዜያትም አጠናክረን እንደምንቀጥል በዚያ አጋጣሚ ገልጻለሁ። እንደ ሪፖርተራችን ቴዎድሮስ ታደሰ ዘገባ የተጀመሩትን ስራዎች ከማጠናቀቅ ጎን ለጎን የተጠናቀቁ ፕሮጀክቶችንም በፍጥነት ወደ ስራ ማስገባት ያስፈልጋል ያሉት ርዕሰ መስተዳድሩ ህብረተሰቡ በልማቱ ላይ እያሳየ የሚገኘውን ተሳትፎም ማጠናከር አለበት ብለዋል። 2018 ከ2017 የተሻለ ስራ እንሰራለን ብለን አቀደናል። በስራው ግዝፈትም በስራው ጥራትም ህዝብን ተጠቃሚ ከማድረግም ማኳያ ከ2017 የተሻለ ስራ በ2018 እንሰራለን። ለዚህ ደግሞ አስቻይ ሁኔታ አለን ብለን እናስባለን። አሁን ያለው የህዝባችን እገዛና የህዝባችን ድጋፍ ደግሞ ከምንም በላይ አቅም ይሆነናል። ህዝባችን በእኛ ላይ እምነት እንዳለው አይተናል። በልማቱ ላይ ተሳትፎ ተጠቃሚነቱ በተረጋገጠ ቁጥር ደግሞ የልማቱን ለማገዝና ለመደገፍ ከምንም በላይ ቁርጠኛ እንደሆነ በተግባር ያየንበት ስለሆነ አሁን ያለውን የጀመርናቸውን ስራዎች የበለጠ ፍጥነታቸውን ጨምረን ጥራታቸውን ጨምረን አሁን ባለው ፍጥነት ደግሞ በተሻለ ሁኔታ የምንዳዳመር ከሆነ ያን ለማሳካት በተሻለ ቁመና ላይ እንዳለ ያው ግምገማችን አመላክቷል። በምርምር የተሻሻሉ የማሽላ ዝርያዎችን ለአርሶ አደሩ ተደራሽ በማድረግ ምርታማነትን ለመጨመር እየሰራ መሆኑን የመልካሳ ግብርና ምርምር ማዕከል አስታወቀም። ዝርያዎቹ በሽታን የሚቋቋሙና አርሶ አደሩን ተጠቃሚ በማድረግ ውጤታም እያስገኙ ስለመሆኑም በማዕከሉ ብሔራዊ የማሽላና ዳጉሳ ምርምር አስተባባሪ ቶኩማ ለገሰ ተናግረዋል። አዳቅሌን የምናወጣቸው ዝርያዎች ግን በሶስት ወር የሚደርሱ በአረት ወር የሚደርሱ ና የተሻለ ምርት የሚሰጡ መሆናቸውን እዚህ የምናያቸው ናቸው ማለት ነው። አጠቃላይ ወደ ሰብአ የተለያዩ ሙከራዎች አንዱ ሙከራ ከመቶ በላይ የተለያዩ ዝርያዎችን የያዘ ይኖራል ና በዚህ ዓመት ምናልባት ከነዛ ውስጥ የተሻለ የሚሰጥ የተለያየ ድርቅን የመቋቋም አቅም ያለው ወይ ደግሞ እነዛ ችግሮች ብለን የለየ ናቸው እንደ አቀንጭራ ወይ ድርቅ ወይ ደግሞ በሽታን እነዛ ለነዛ ማፍቴ ሊሆን የሚችል ቢያንስ ሶስት አራት ሊኖሩ ይችላሉ ብለን ነው የምንገምተው። ግን ብዙ ናቸው ሙከራዎቹ ያሉትና ከነዛ ውስጥ ቢያንስ ሁለት ሶስት ወደ ፋርመር ሊሄዱ የሚችሉትን ልናወጣ እንችላለን ብለን የሰብል የአትክልትና ፍራፍሬ ምርምር በማከናወን በተለያዩ አካባቢዎች የሚገኙ አርሶአደሮችን ተጠቃሚ ለማድረግ እየተሰራ ነው ሲሉም የመልካሳ ግብርና ምርምር ዳይሬክተር አማረ ፉፋ ተናግረዋል። ሪፖርተራችን ይድነቃቸው ሰማው እንደዘገበው በቀጣይም በዘርፉ የሚደረጉ ምርምሮችና ቅንጅታዊ አሰራርን በማጠናከር አርሶአደሩን ተጠቃሚ ለማድረግ በትኩረት ይሰራል ብለዋል። ማሽላ ዝርያ ማሻሻ እንደውም ደግሞ የቆላ ጥራጥሬ ሰብሎች ላይ ቦሎቄ በተለይ ብሎኬት በዚህ ነገር በጣም ሰፊ ስራዎች እየተሰራበት ያለው ነው። እንዲሁም በግብርና መካናይዜሽን ሙያ ተይዞ የምንሰራቸው ሰፊ ስራዎች አሉ። በተለይ ዝናብ አጠር በቆሎ ላይ የምንሰራቸው በርካታ ያሉ ስራዎች አሉ። ከዝርያ ማሻሻል ጀምሮ እስከ ተለያዩ የውስጡ የምግብ ንጥረ ነገሩን እስከ ማሻሻል ድረስ ማለት በቆሎም በፕሮቲን የበለጸገ በቆሎም ጭምር ዝርያም ከኛ የተለቀቀው እነኝ ነኝ ስራዎችን እንሰራለን። የአፈር ለምነትን ከማሻሻል አንጻር የሚሰሩ ስራዎች ሰፊ ናቸው። እንደም ዋናነት የማዕከል የተቋቋመበት የአትክልትና ፍራፍሬ ምርምር በሰፊ ስራዎች የሚሰሩበት ናቸው። በዋናነት እና አቮካዶን መጥቀስ ይቻላል። እንደውም ሽንኩርት፣ ቲማቲምና ፓፓያን እነ መጥቀስ ይቻላል። ዜና ኢትዮጵያን እየከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ውጭ አጫጭር ዘገባዎቻችን ደግሞ እናልፋለን። የአውሮፓ ህብረት እንደ አውሮፓውያኑ አቆጣጠር በ2027 መጨረሻ የሩሲያን የጋዝ ምርት ወደ ሀገር ውስጥ ማስገባት እንደሚያቆም አስታወቀ። የአውሮፓ ህብረት የኤነርጂ ሚኒስትሮች ስብሰባ በሉክሰምበርግ ተካሂዷል። የአውሮፓ ህብረት ከሩሲያ የሚገባውን የተፈጥሮ ጋዝ ለማስቀረት የተቀመጠውን እቅድ በህብረቱ ፓርላማ ተቀባይነት በማግኘቱ እንዲጸድቅ ተደርጓልም ተብሏል። እንደ ኤኤፍፒ ዘገባ ሩሲያ በአሁኑ ጊዜ 12 በመቶውን የአውሮፓ ህብረት አባል ሀገራት የጋዝ ምርት አቅርቦት እንደምትሸፍን ተጠቅሷል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ የትራምፕ ፑቲን ስብሰባ ለመቀላቀል ዝግጁ መሆናቸውን አስታወቁም። በሃንጋሪ ቡዳፔስት ሊደረግ በታቀደው የመሪዎች ስብሰባ ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕና የሩሲያ ፕሬዚዳንት ቭላዲሚር ፑቲንን ለመቀላቀል ዝግጁ ስለመሆናቸው ቢቢሲ ዘግቧል። የአሜሪካና የሩሲያ ፕሬዚዳንቶች ባለፈው አሙስ በስልክ ካደረጉት ንግግር በኋላ በዩክሬን ያለውን ጦርነት ማስቆም በሚቻልባቸው ጉዳዮች ዙሪያ በመጪዎቹ ሳምንታት በቡዳፔስት ይመክራሉ ተብሎ ይጠበቃል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ለጋዜጠኞች በሰጡት መግለጫ በሁለቱ ወገኖች መካከል ሰፊ ያለ መግባባቶች እንዳሉ ጠቅሰው፣ በቀጣይ በመሪዎች መካከል የሚደረገው ውይይት ጊዜያዊ ሳይሆን ዘላቂ መፍትሄ ላይ መድረስ የሚያስፈልግበት ነው ብለዋል።